ሰላም ጤና ይስጥልን። የተከበራችሁ ተመልካቾቻችን እንደምን አላችሁ? ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ሰላሀዲን ሴር ነኝ። አብራችሁን ቆዩ። በሰሜኑ ጦርነት ጉዳት እየደረሰባቸውና የግብአት ችግር ያለባቸው የጤና ተቋማት የተሟላ አገልግሎት እንዲሰጡ በትኩረት እንደሚሰራ የጤና ሚኒስቴር ገለጸም። የጤና ሚኒስትሯን ጨምሮ የፌዴራል ከፍተኛ የስራ ኃላፊዎች በኦሮሞ ብሔረሰብ አስተዳደር እየተሰሩ ያሉ የልማት ስራዎችን ጎብኝተዋል። ዘገባው የባላ ለምዬ ነው። አንተነ ጸጋዬ እንዲህ አቅርበዋል። በምልከታው የኢፌዴሪ ከተማና መሰረተ ልማት ሚኒስትር ወይዘሮ ጫልቱሳኒ የትምህርት ሚኒስተሩ ፕሮፌሰር ብርሃኑ ነጋ፣ የጤና ሚኒስትሯ ዶክተር መቅደስ ዳባ፣ የኢንሳ ዳይሬክተር ትዕግስት ሀሚድን ጨምሮ ሌሎች የፌዴራልና የብሔረሰብ አስተዳድሩ የስራ ኃላፊዎች ተገኝተዋል። የአቅመ ደካሞች ቤት ግንባታ፣ የትምህርትና የጤና ተቋማት ግንባታ፣ የመንገድና የኮሪደር ልማት እንቅስቃሴዎች ከፍተኛ የስራ ኃላፊዎቹ በብሔረሰብ አስተዳድሩ የተመለከቷቸው የልማት ዘርፎች ናቸው። በብሔረሰብ አስተዳድሩ ሰላምን ለማረጋገጥ ማህበረሰቡን በልማት ተጠቃሚ ለማድረግ እየተሰሩ ያሉ ስራዎች አበረታች ስለመሆናቸው የስራ ኃላፊዎቹ ተናግረዋል። በሰሜኑ ጦርነት ጉዳት የደረሰባቸውና አሁንም የተሟላ አገልግሎት መስጠት ያልቻሉ በተለይ የጤናና የትምህርት ተቋማት እንዳሉም ተገልጿል። ለአብነትም የከሚሴ ጠቅላላ ሆስፒታልና የጨፋ ሮቢት የመጀመሪያ ደረጃ ሆስፒታል ተጠቃሽ ናቸው። በሰሜኑ ጦርነት ሙሉ በሙሉ ወድሟል። ምንም ነገር አላገኘንም ነበር። ከኤንጂኦዎች ጋር የክልሉ መንግስት ተነጋግሮ ዞኑም ተባብሮ የሆኑ የልጆች መኪናዎች የተወሰነ እቃ መጡልን። እሱ ጥሩ እያንቀሳቀሰ ነው። አሁን ላይ በተለይ ዲጂታል ማነው ኢሜጂንግ ሰርቪስ ቶታል የለም ማለት ይቻላል። ዲጂታል አልትራሳውንድ መኖር አለበት፣ ኤክስሬ ማሽን መኖር አለበት። እነሱን ሰርቪሶች እየሰጠን አይደለም። የላብራቶሪ ግብአት ምናልባት ሲቪሲና ኬሚስትሪ ማሽን ዘንድሮ ክልሉ ጥሩ የሰራው እነሱን ገዝቶ ሁለቱን ማሽኖች ፉል አውቶሜትድ የሆኑ ማሽኖች ሰጥቶናል። በእሱ አገልግሎት እየሰጠ ነው ማለት ነው። የህክምና መሳሪያዎች በተለይ የአጥንት ሕክምና አገልግሎት፣ የሲቲ ስካን፣ የኤምአርአይ፣ የሌሎች የህሙማን አልጋ፣ አውቶክሌቭ፣ የጥርስ ሕክምና የተሟላ ዴንታል ዩኒትስ፣ አንስቴዣ ማሽን፣ ድሮፕለር አልትራሳውንድ፣ ኤክስሬ ማሽን፣ ላውንደሪ እና ሌሎች በጣም ብዛት ያላቸው የህክምና መሳሪያ ጥያቄ መልስ ቢያገኝልን የሚል ነው። የኢፌዴሪ ጤና ሚኒስቴር ሚኒስትር ዶክተር መቅደስ ዳባ የተነሱ ጥያቄዎች ተገቢ መሆናቸውን ገልጸው ሚኒስቴር መስሪያ ቤቱ ከአጋር አካላት ጋር በመሆን ችግሮችን ለመፍታት እንደሚሰራ ተናግረዋል። እዚህ ቦታ ላይ ያለ ጥያቄ ግዴታ መመለስ ያለበት ታስቦበት፣ የቱ የቱ ጋ ህብረተሰባችን ስብራት አለው የቱ ጋ ብንሰራ ዋጋው ከፍተኛም ቢሆን የድሮ ያጠፋናቸውን ነገሮች እያጣጣን የድሮ ስብራቶቻችንን እያጠፍን እየሰራን ነው ግን የሁሉም ትብብር ይፈልጋል እናት በፍጹም እያማጠች ብዙ ርቀት መሄድ የለባትም ህፃን ልጅ ታፍኖ ብዙ ቦታ መሄድ የለበትም ከነጭራሹ ያ ደግሞ እንዳይፈጠር መጀመሪያ መከላከል ላይ መስራት አለብን ስለዚህ ይህ ተቋም በሚያስፈልገው ነገር ላይ ተባብረን እንሰራለን አቅማችን አገራችን ዛሬ በቻለችበት ነገር ሁሉ ተዘርግተን አብረናችሁ እንሰራለን በሀገር አቀፍ ደረጃ ተግባራዊ እየተደረጉ ያሉ የልማት ስራዎች የመከላከልና ማከም ጤና ፖሊሲን የሚደግፉ በመሆናቸው የዜጎችን ጤና በመጠበቅ አበረታች ውጤት እየታየ ነው ብለዋል የጤና ሚኒስትሯ ዶክተር መቅደስ ጫባ። በእያንዳንዱ ቦታ ላይ መንግስት የኮሊደር ስራ ተብሎ ሲጀመር የሚመስለው ለሌላው ሰው ውበት ብቻ ይመስላል። ለጤና ግን ቀጥታ ነው። ሰው ወጥቶ መንቀሳቀስ ሲችል በተላላፊ ያልሆኑ በሽታዎችን መከላከል እንችላለን። በገንዘብ ከፍለን አንጨርሳቸውም ሌላውም ሀገር ሀብታም የሚባሉትም ሀገሮች ይቸገሩባቸዋል። ጨቅላ ህጻናት ሞት ቀንሷል፣ የእናቶች ሞት ቀንሷል። ዝም ብሎ የሚመጣ አይደለም። ስራ የሚሰሩ ልጆች፣ ስራ የሚሰሩ ባለሙያዎች፣ እንደገና ደግሞ አመራሮች ስላሉ ነው። አካል ጉዳተኞችን በማሳተፍና ተጠቃሚ በማድረግ በኩል የግሉ ዘርፍ የድርሻውን እንዲወጣ ተጠየቀም። በየአመቱ ህዳር 24 ቀን የሚከበረው የአካል ጉዳተኞች ቀን የማህበረሰቡን ግንዛቤ በማሳደግ አዎንታዊ ሚና እንዳለው ተገልጿል። መስዑድ ጀማል። አንድ ሰው የአእምሮ የስሜት ህዋሳት ወይም የአካል መጎዳት ሲያጋጥመው የአካል ጉዳት እንለዋለን። በማንኛውም ጊዜና ቦታ በተፈጥሮ ወይም ሰው ሰራሽ በሆኑ ምክንያቶች ሊከሰትም ይችላል። ዓለም አቀፍ የአካል ጉዳተኞች ቀን በየዓመቱ በፈረንጆቹ ታህሳስ ሶስት ይከበራል። ዘንድሮም በዓለም ለ34ኛ ጊዜ በሀገራችን ደግሞ ለ33ኛ ጊዜ የተለያዩ ዓላማዎችን ሰንቆ እየተከበረ ይገኛል። ከአሚኮ ጋር ቆይታ የነበራቸው አይነ ስውራንም በዓሉ መከበሩ ዘርፈ ብዙ ፋይዳ እንዳለው ይገልጻሉ። ይሄ የአካል ጉዳተኞች በዓል ሲከበር ስለ ራሳቸው በይበልጥ የሚነጋገሩበት ፓናል ዲስኬሽን የሚያዘጋጁበት ጊዜ ይሆናል ተብሎ ነው የሚታሰበው። በመቀጠል ለማህበረሰቡ ነው፣ ማንም ሰው በየትኛውም ቦታ በማንኛውም ጊዜ አካል ጉዳተኝነት ሊመጣበት ይችላል ወደ ህይወቱ። ስለሆነም አካል ጉዳተኛ ሲሆኑ ምን እንዲሆናሉ፣ በቃ ተስፋ የለኝም ከእንግዲህ በኋላ ምንም የማረባ ከንቱ አይነት ፍጡር ነኝ ብሎ የማሰብ ነገር አለ። ይሄ የሚሆነው ግንዛቤ ካለመኖር ነው። አካል ጉዳተኝነት እንዳይመጣም ለመጠንቀቅ ከመጣም በኋላ አካል ጉዳተኝነትን እንዴት መቀበል እንዳለበት ለማስገንዘብ ይሄ በዓል መከበር በጣም ጥሩ ነው ባይነኝ። ይህ ቀን መከበሩ የተስተካከለ አመለካከት በማህበረሰብ ውስጥ ለማምጣት አንደኛ መማር አለባቸው፣ የግንዛቤ ደረጃቸውም ከፍ ማለት አለበት። ስለዚህ አዌነሳችን ሬዝ አድርጎ ደጋፊ ማህበረሰብ ወይም ሳፖርቲቭ ኮሚኒቲን የምንለውን ነገር ለመፍጠር እንዲያመች ነው ሌላው ሞዴል የሆኑ አሉ። ለምሳሌ በተለያየ ውጣ ውረድ አካል ጉዳተኞች ራሳቸውን፣ ቤተሰቦቻቸውን እንዲሁም ለሀገር የሚጠቅሙ ዜጎች አሉ። የተለያየ ጉዳተኛ ቢሆኑም ማለት ነው እና እነሱን እንደ ሞዴል እነሱን በማየት ቤት የተቀመጡ የተደበቁ አካል ጉዳተኞችን በማውጣት ልክ እንደነሱ ትርጉም ያለው ስራ እንደሚሰሩ ለማሳሰብ ወይንም ለማስተማር አስፈላጊ ይሆናል ማለት ነው መከበሩ። በኢትዮጵያ አይነ ስውራን ብሔራዊ ማህበር የደቡብ ወሎ ቅርንጫፍ ኮሚቴ ሊቀመንበር ዶክተር አስፋው ጥላሁን በየአመቱ የበዓሉ መከበር ለውጦች ማምጣቱን ይናገራሉ። እና ለውጥ አምጥቷል ወይ የሚል ጥያቄ ብታመጣልኝ ቀላል የማይባል ለውጥ አምጥቷል ብዬ አምናለሁ። ግንዛቤው አሁን ገና ይቀራል፣ መሻሻሎች ግን አሉ። የህብረተሰቡ አዊነት ስለጨመረ መንግስትም ትኩረት እየሰጠው ስለመጣ አሁን በየመስሪያ ቤቱ ቀድሞ ለአይነ ስውራን የተወሰኑ ስራዎች ተብሎ የሚመደቡ በቃ ሶስት አራት ማለት ይቻላል። የህግ ጠበቃ መሆን ህግ ላይ እንኳ ራሱ ዳኛ ኦልሞስት የለም ነበር። መምህር፣ ሰራተኛና ማህበራዊ ጉዳይ። አሁን ግን በሚገርም ሁኔታ በተለይ ላለፉት አስር አመታት ይመስለኛል ወዲህ ኦልሞስት አሁን ደሴ ከተማ ላይ በየቀበሌውም ታገኛለህ። የሚገርመው አይነ ስውራን ማግኘት ትችላለህ በየክፍለ ከተማው። ለውጡ በዚህ ልክ ይታያል። በአካል ጉዳተኝነት ላይ በማህበረሰቡ በፈጻሚውና በአስፈጻሚው አካል ለውጦች ቢኖሩም አሁንም መስተካከል ያለባቸው ጉዳዮች መኖራቸውንም ዶክተር አስፋው ገልጸዋል። የደብሊው ኤፍፒ የዛሬ አራት ዓመት አወር አምስት ዓመት አካባቢ ባወጣው መረጃ መሰረት 17 ከመቶ የሚሆነው የአካል ጉዳተኛ እንደሚሆን ነው የሚገመተው። በኢትዮጵያ አውድ ደግሞ ስናየው በተለይ አሁን ቅርብ ጊዜ ወዲህም ያው ግጭቶችም እየተበራከቱ ስለመጡ ከዚያ በላይ ነው የሚሆነው። ስለዚህ ይህንን ህዝብ ከገበያ ማራቅ ጥሩ አይደለም። የሚሻለው ምንድን ነው አሰልጥኖ አብዴት አድርጎ እንዲጠቀሙ ማድረግ ቢቻል የበለጠ ይጠቅማል። ከዛ ደግሞ ሌላው በቅጠር ላይ አሁንም ትልቁ ችግር ያለው መንግስት ላይ ብቻ ነው ጫኖ፣ መንግስት ላይ ብቻ ነው መንግስትን ይህንን መውሰዱ እናመሰግናለን፣ ግን የመንግስት ብቻ እዳ መሆን የለበትም። አሁን ግለሰቦች፣ ባለሀብቶች አሁን ከመንግስት ያልተናነሰ ሰው ሀይል ይዘዋል አይደለም። በዚህ ውስጥ ግን አካል ጓደኛን በተለያዩ ስራ ለመሳተፍ ልክል ሊሆን አይችልም። እለቱ አካል ጉዳተኝነትን የሚያካትት ማህበረሰብ መገንባት ለተሻለ ማህበራዊ እድገት በሚል መሪ መልእክት ታስቧል። ለህዝብ አገልግሎት የሚገነቡ ህንፃዎች በህይወት አጋጣሚ አካል ጉዳተኛ የሆኑ ወገኖችን ታሳቢ ማድረግ እንዳለባቸው ከ17 ዓመት በፊት የወጣው የህንፃ አዋጅ ያስገድዳል። ነገር ግን ህጉ ተፈጻሚ ባለመሆኑ አካል ጉዳተኞች ሲቸገሩ እየተመለከትን እንገኛለን። ባልደረባችን ከድራሊ የህንፃ አዋጁ ስለ አካል ጉዳተኞች ምን ይላል በሚለው ርዕሰ ጉዳይ ላይ ተከታዩን ዘገባ አሰናድቷል። የመጀመሪያው ስ መጣ እስከ አራተኛው ፎቅ የወጣሁበት ይህና ሙኛል ኩላልቴና ሙኝ ገቢን ታጥቄ ወጥቻለሁ። ገጠር ምችስ መቀንተኝቻለሁ። ወሰኔ አባተ ትባላለች የከፍተኛ ፍርድ ቤት ቀጠሮ ስለነበራት ከለጌዳ ወረዳ ደሴ ከተማ በሚገኘው የዞኑ ከፍተኛ ፍርድ ቤት ተገኝታለች። አካል ጉዳተኛዋ ወሰኔ ህንፃዎች ሲገነቡ አካል ጉዳተኞችን ታሳቢ ስለማያደርጉ መቸገሯን ትናገራለች። እንደ አካል ጉዳተኝነታችን የሴቶች ህጻናት አቅም የሌለዋል እርሜዋ አዛውንት የሆነ ሰው አለ እናቶች አሉ ሊፍት ቢሰራ እኛ ነው የተመቻቸ አገልግሎት ቢሰጥ ለእኛ ተብሎ ታች ግራው እንዲ አርጉ ማለት አንችልም፣ ግን የተመቻቸ ቢሰጠን አሪፍ ነው ነው። እኔ እንደ ራሴ እይታ ይሄ እጄ ፈርጦ የሄድኩበታል ይሄ እና ሩቅ ምግር ስለማልሄድ ያን ወጣው በግዳፍ ነው የምጠቀመው ከብዶኛለን ማለት። በደሴ ከተማ ህንጻ ሹም ጽህፈት ቤት የግንባታ ክትትልና ቁጥጥር ቡድን መሪ አቶ አማረ ንጉሴ በበኩላቸው ለህዝብ አገልግሎት የሚገነቡ ህንጻዎች በህይወት አጋጣሚ አካል ጉዳተኛ የሆኑ ወገኖችን ታሳቢ ማድረግ እንዳለባቸው ከ17 ዓመት በፊት የወጣው የህንፃ አዋጅ እንደሚያስገድድ ያስረዳሉ በአዋጅ ደረጃ 6.42.2001 ላይ ነው። በአዋጅ ደረጃ የወጣው ከዛ በመመሪያ በደንብ ደረጃ ወጥቶ ክልላችን ላይ ከ2004 ጀምሮ የህንፃ አዋጁን በማስፈጸም ላይ ነው። ያው ህንፃ አዋጁ ላይ አንቀጽ ሰላሳ ሶስት ጀምሮ አካል ጉዳተኞችን ታሳቢ ባደረገ መልኩ ህንፃዎቹ እንዲጸርቁ እንዲገነቡ አስገዳጅ ሁኔታዎች አሉ። የህዝብ አገልግሎት የሚሰጡ ለምሳሌ መሰብሰቢያ አዳራሾች፣ የሞሎች፣ ትምህርት ቤቶች፣ ፋብሪካዎች እነዚህን የመሳሰሉ የህዝብ አገልግሎት የሚሰጡ ቦታዎች አካል ጉዳተኞችን ታሳቢ ባደረገ መንገድ መሰራት አለባቸው። ከአራት ፎቅ በታች ያላቸው ህንፃዎች ለአካል ጉዳተኞች ምቹ ሁኔታ መፍጠር አለባቸው፣ ካልሆነ ግን ሊፍት ወይም አሳንሰር መግጠም ይገደዳሉ ያሉት አቶ አማረ ከአራት ፎቅ በላይ ያላቸው ህንፃዎች ግን አሳንሰር ግዴታ ይሆንባቸዋል ብለዋል። በከተማዋ የሚገነቡ ህንፃዎች ዲዛይናቸው ከመጽደቁ አስቀድሞም ጽህፈት ቤቱ የቁጥጥር ስራ እያከናወነ እንደሚገኝ አስረድተዋል። አካል ጉዳተኞች የምንላቸው በዋነኛነት የማየት የተሳናቸው በዊልቸር የሚሄዱ በክራንች የሚሄዱ እና በከፊል አካል ጉዳተኞች ብለን ነው የምንፈረጃቸው ና እነሱ በቀላሉ አክሰስ አግኝተው መሰብሰቢያ አዳራሽ እንዲሄዱ፣ ገበያ ማዕከሎች እንዲገለገሉ፣ ትምህርት ቤት እንዲጠቀሙ፣ ፋብሪካዎች ሄደው ሰርቪስ እንዲያገኙም ፋብሪካም ውስጥ እንዲሰሩ በብዛት ዲዛይኑ ጋር እንዲካተት ጥረት ይደረጋል። ከዛ በተጨማሪ ህንጻዎች አገልግሎት ሲጀምሩ መጠቀሚያ ይጠይቃሉ። መጠቀሚያ ፈቃድ ሲጠይቁ የመጀመሪያ ፕራዮሪቲ የምንሰጠው እኛ ምንድን ነው ለአካል ጉዳተኞች ተደራሽ ነው ወይ? እነዚህ ምድብ አመር ወይም ደግሞ ፐብሊክ ሰርቪስ የሚሰጡ ህንፃዎች ማለት ነው። በዛ ደረጃ እንደ ከተማ አስተዳደር ጥረት እያደረግ ነው። ነገር ግን በቂ ነው ብለን አናም አካል ጉዳተኞችን ከግምት ያስገባ አገልግሎት ለመስጠትና መብታቸውን ለማስከበር ተቋማት በጋራ መስራት እንዳለባቸውም አቶ አማረ ገልጸዋል። የወልዲያ አጠቃላይ ስፔሻላይዝድ ሆስፒታል ኪውር ብላይንድነስ ከተባለ ግብረ ሰናይ ድርጅት ጋር በመተባበር ነፃ የአይን ሞራ ግርዶሽ እየሰጠ ነው። ህክምናው እስከ ሕዳር 26 ቀን 2018 ዓመተ ምህረት ድረስ እንደሚሰጥ ተመላክቷል። ካሳውን ኃይለ ሚካኤል ዝርዝር ዘገባ ይዟል። የወልዲያ ጠቅላላ ስፔሻላይዝድ ሆስፒታል ነጻ የአይን ሞራ ግርዶሽ የቀዶ ህክምና አገልግሎት እየሰጠ ነው። በሽታው በዕድሜ መግፋት፣ በደም ግፊትና በስኳር በሽታ እንዲሁም በምት ሊከሰት እንደሚችል ተገልጿል። እነዚህ ሁለት ታዳጊ ህጻናት በጨዋታ ወቅት በድንጋይና በእንጨት አይናቸው በመመታቱ የሞራ ግርዶሽ መከሰቱን ወላጆቻቸው ያስረዳሉ። በድንጋይ ተመታ ነው። አንዱ በድንጋይ ሲመታት አሁን ከዚህ ሲታየር ጋር የጣውክ ስትል በደንብ እያከሙ ሰምተዋል። አጋጣሚ እናንተ ስትመጡ አሁን መታየት አለበት ተብሎ አሁን ሊታይ ነው። እንግዲህ በህክምና የአይን ብርሃናቸው የተመለሰው ወገኖችም ለተደረገላቸው ህክምና መስግነዋል። አይንን ታገኝ ደስተኛ ነኝ። እፎ ይኖራለሁ። አይንን ታገኘው ይቆይልኝ፣ ይስፋፋልኝ። መረገጠውን አላውቅም፣ ምንም አላውቅም፣ መሄደውን አላውቅም። አይን ማጣት ቁጭ ብሎ ጅን ነበላታኝ። ዛሬ አመሰግናለሁ ፈጣሪ፣ ድርጅቱን አመሰግናለሁ፣ ፈጣሪን አመሰግናለሁ። የወልዲያ አጠቃላይ ስፔሻላይዝድ ሆስፒታል የአይን ህክምና ክፍል ኃላፊ ሲስተር ሙሉ ዳርጌ የአይን ሞራ ግርዶሽ በአብዛኛው ከእድሜ መግፋት ጋር ተያይዞ የሚከሰት ችግር መሆኑን አስረድተዋል። እንግዲህ በሽታው በብዙ አይነት ምክንያት ሊመጣ ይችላል። ብዙ ጊዜ ግን በእድሜ የሚመጣ በሽታ ነው። እንደምታያቸው ሰዎቹ ብዙዎቹ የጅድ ናቸው፣ ትልልቆች ሰዎች ናቸውና በሱ ምክንያት ይመጣል። ሌላው ደግሞ ክሮኒክ ዲዚዝ በምንላቸው ለምሳሌ እንደ ግፊት፣ ስኳር ያለባቸው በሽተኞች እነሱም ላይ ይከሰታል ይሄ በሽታ። በተጨማሪ ደግሞ በትራውማ ምክንያት ወይንም ደግሞ አንድ ሰው ተመትቶ ለምሳሌ አይናቸው ውስጡ ብሌን ወይም ሌንሱ አካባቢ በሚመታበት ሰዓት ላይ እዛ ውስጥ በተመታ ጊዜ ሞራው ሊፈጠር ይችላል። በዛ ምክንያት አይናቸውን ሊያጡ ይችላሉ ማለት ነው። ይሁን እንጂ ብዙዎች የፈጣሪ ቁጣ ነው ብለው መቀመጣቸው ተገቢ እንዳልሆነም ሲስተር ሙሉ ዳርጌ ገልጸዋል። ማንኛውም ሰው እኔንም ጨምሮ እድሜ የካርማበት በላይ ከሆነ ወይንም ደግሞ ምት በመመታት ምክንያት ትራውማ ቢደርስብኝ የሚከሰት ነገር ነው ይሄ። ስለዚህ የፈጣሪ ቁጣ ሳይሆን ማንኛውም አካል እድሜው እየጨመረ በሄደው ቁጥር ሞራ የሚባለው ይሄ ተፈጥሮ ነው እንግዲህ። እና ቤትም የተቀመጡ ሰዎችን አምጥተው ወደ ሕክምና አስመርምሮ ቢያሰሯቸው ይሄ መልካም ነው። በህክምና ዘመቻው እስከ አንድ ሺህ ህሙማን ለማከም መታቀዱንም ሲስተር ሙሉ ነግረውናል። አለ የፔሽንት ትራንስፖርት፣ የፔሽንት ምግብ ኢቭን የሚሰራበትን ሙሉ ወጫቸው ማለት ይቻላል። ኪዩር ብላይንድነስ ፕሮጀክት የሚባለው እያሰራን ያለው ማለት ነው። ከሰኞ እስከ አርብ ከ22 እስከ 26 ባለው ማለት ነው ከስምንት መቶ እስከ 1 ሺህ አካባቢ የሚሆኑ ፔሽንቶችን ነው እኛ አችብ ለማድረግ የምንሞክረው። የወልዲያ ከተማ አስተዳደር፣ የሰሜን ወሎ ዞንና እንዲሁም አጎራባሽ ዞኖችና ክልሎች ነዋሪዎች በህክምናው ተጠቃሚ መሆናቸው ተመላክቷል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎች የተከታተላችሁትን ይመስል ነበር። ከዜናዎቹ ጋር ሰላሀዲን ሰይድ ቆይታ አደረግኩኝ። በያላችሁበት መልካም ጊዜም